ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻናል ቤተሰቦች፣ እንዴት ናችሁ? ደና ናችሁ? ኤሩቴ እዚህ ጋር ማለት ነው እንትኑ ስተኛ፣ በአማርኛ ያስፈራል ልክ ስትወጣ ማለት ነው። እንዴት እንደፈራችሁ! ገመዱ ግመል ነው የሚባለው፣ የምንድን የሚባለው በአማርኛ ግን እኔ ስሙን ለመናገር ማለት ነው። እነዚህ ልጆች እንግዲህ እዚህ ሀገር ላይ ለመስናነት ደስ ብሎ ዘና ለማለት ፈልጎ መጥቶ እነ ጽጌ እነ ዳንኤል አይነቶቹን እየበጠበጡ ነው እንዴ! አፉ ላይ ደግሞ ለምንድን ነው እንደዚህ ያደረገችሁ? ታደ እውነት ለካ ያስፈራል እናንተ ሲተኛ ቶሎ ቶሎ ሲምል ስለምተኛ በስማ ሩቴ ያለቀሰች ሆነት፣ እግዚአብሔርን እዚህ ጋር። አዎ መጀመሪያ ከኋላ ነው መሰለኝ ምተኛ። ከዛ አንድ ደግሞ ከዛ በፊት ከፊቱ ነው መሰለኝ ምተኛ። ይሄ ነገር ያስደነግጣል እናንተ። ወይኔ ይሄ ሁሉ ከሰማ ላይ ተነስቶ እንግዲህ መሬት ላይ ሲተኛ ያስፈራል፣ እና ደፈታ ዘና እያለ ነው። ግን ዱባይ ውስጥ ማለት ነው እኔ ወርቃለሁ እያለች ሩት በጣም ፈርታለች። ግን ደስ የምለው ጊዜ እያሳለፈው ነው። እንግዲህ ዛሬ ይሁን አላቅም። እዩት መጀመሪያ በከፊት ከዛን ቀድሞ ደግሞ ከኋላ። ሩት በጣም ነው እንደነቅጣ ያለቅሰች መሰለች ወይኔ ወይኔ አብሪሽ ራሱ ደነገጠ። እንግዲህ ያም ሆነ የሆነ መዝናናት ከሆነ ምንም አልሆንም። ግን ድጋሚ ወጥ አንደኛ አንደኛ ላይ ከዛ ሁለተኛ ላይ ስመለሱ እየፈራች አይደለም ይመስልኛል። አላቅም ብቻ ዘና ፈታ እያሉ ነው እንግዲህ ወደ ገጠር ወጥቶ ማለት ነው። መቼም ይሄ ወደ ገጠር እንደዚህ ምናምን ላይ ነው መኖረው እና ፀሐይ ነው። ግን አፍንጫው ላይ ለምንድን ነው እንደዚህ የሚደረገው? ማለት ለምንድን ነው እንደዚህ የሚሆኑ ሴተኛ? ግን በጣም ነው የሚያስፈራ። ከምር በጣም ነው የሚያስፈራ። እናንተ እዛ ነው ለማንኛውም ዘና ፈታ በሉ፣ የኛ ውዶች፣ የኛ ማሮች፣ አይዞቹ፣ አይዞቹ። አንድ ሁለት ሶስት ከብር ማለት ነው። መጨረሻ ላይ ሲተኛ ያስፈራል፣ ያስደነግጣል። እውነት ለመናገር ማለት ነው መጀመሪያ ያልወጣችሁበት ነገር ላይ ስትወጡ እኮ ያስፈራል። እና ግን ዘናፈታ እያሉ ሉና ሮት እያብረሽ እና ዘናፈታ በሉ